የቀይ ባህር ጉዳይ ለኢትዮጵያ የሕልውና ጉዳይ ነው። አካታች ወደ ሆነው መልቲፖላር የዓለም ስርዓት እየተሸጋገረች መሆኑ እየተነገረ ነው። በዚህ አዲስ የዓለም ስርዓት ውስጥ ደግሞ አንካራ በዓለም አቀፍ ደረጃ ያላትን ተቀባይነት ከፍ እያደረገች፣ ተጽዕኖ ፈጣሪነቷንም እያሳደገች ነው። ቱርክ እንዴት በዚህ የዓለም ስርዓት ውስጥ ትርፋማ ሆነች? የሚለውን ቃላብ ግርማ ይነግረናል። ቀዝቃዛው ጦርነትን አንተም እኔም አንፈልገውም። ምርጫ ውስጥ መግባት አልፈልግም። ከአሜሪካም ከቻይናም ጋር በወዳጅነት መስራት ፈልጋለሁ። ከሁሉም ጋር ጤነኛ የንግድ ወዳጅነትን እመርጣለሁ። የብራዚሉ ፕሬዝደንት ሊውዝ ኢናሲዮ ሉላ ዳሲልቫ ከሳምንታት በፊት የተናገሩት የዓለም ስርዓት ከዩኒፖላር አሊያም ከአንድ ወገን አዛዥ ናዛዥነት ወደ ሁለ ገብ መልቲፖላር ጉዞ መጀመሩ የሚጠቁም ነው። የፎሬን አፌርሱ ሙስጠፋ ኩትላይም ይላል እንዲህ ባለው የመጻዩ ዓለም ስርዓት ምን ሊሆን እንደሚችል ባልተለየበት በዚህ ወቅት እንደ ብራዚል፣ ኢንዶኔዥያና ሳውዲ አረቢያ ያሉ ሀገራት የሚያራምዱት ግራና ቀኙን ያልመረጠ የመሃል ሰፋሪነት ፍልስፍና ውጤታማ ሆኗል። የዚህ ውጤት ጥሩ ማሳያ ደግሞ አንካራ መሆን ትችላለች። ዛሬ ላይ አንካራ በደፈናው በዋሽንግተን ለሚዘወረው የዓለም ስርዓት እጅ ከመንሳት ይልቅ በመር የተደገፈ የውጭ ግንኙነት የምታራምድ ሁለገብ የዓለም ስርዓትን የምትደግፍና ተራማጅ የውጭ ግንኙነትን መርህዋ ያደረገች ሀገር ናት። በተለይ በአውሮፓውያን 2008 ከተፈጠረው የዓለም ፋይናንሻል ምስቅልቅል በኋላ የቱርክ የውጭ ግንኙነት እንደ ሁኔታው ከግራ ወደ ቀኝ የሚጣቀስ ለምስራቃውያኑም ለምዕራባውያኑም አንካራን ወዳጅ ያደረገ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ነኝ ብላ እነ አሜሪካ የሚያሳድዱትን ሀገር ተቀብላ ታስተናግዳለች እንጂ ፊት አትነሳም። እነዚህ ሀገራት ብድር የሚከለክሉትን በማዕቀብ ናዳ ትከሻውን ሊያጎብጡት እላይታች የሚሉለትን ሀገር ከጠላት አትፈርጅም። የሚከፍለው ዶላር እስካለው ድረስ የድሮን ደንበኛዋ ታደርገዋለች። ሩሲያን አታኮርፍም፣ ዩክሬንንም አትገፋም። ለሁለቱም ጥሩ ወዳጅ ሀገር ናት። በእርግጥ እንዲህ ያለው አቋሟ ለምዕራባውያኑ ዩኒፖላር የዓለም ስርዓት መሪዎች ምቾት አይሰጥም። እነ ሩሲያ ወዳጃችን ብለው አጋር ሲሏት ጠላት ለሚሏቸው የጦር መሳሪያ ትሸጣለች። ይህ አይነቱ የቱርክ አቋም ለምስራቁም ለምዕራቡም ዓለም ሀያላን ሀገራት አይውጡት አይተፉት የሆነች ፈርጣማ ኢኮኖሚ፣ ሁለገብ ጠቀሜታ ያላት ሁሉም ጥቅማቸውን የሚያሰሉባት ሳይሆን ስለ ጋራ ተጠቃሚነት የሚቀምሩባት ሀገር ሆናለች። የሩሲያን ነዳጅ፣ የቻይናን ቁሳቁስ፣ የአውሮፓን ገ ገበያ የአሜሪካን ዶላር እና የአፍሪካን የተፈጥሮ ሀብት ከሀገራቱ ጋር ያላትን ሽርክና አለሳልሳ ተጠቀማለች። ቱርክ በአሁኑ ጊዜ ከቻይናና ከአሜሪካ በመቀጠል በዓለም ሶስተኛዋ የዲፕሎማሲ ሚስዮን ናት። ከመካከለኛው ምስራቅ እስከ ምስራቅ አውሮፓ ደግሞም አፍሪካ ከተቀጣጠሉ እሳቶች ከሻከሩ ግንኙነቶችም ጋር በአንድም ሆነ በሌላ ስሟ ይነሳል። ኢትዮጵያ በቅርቡ በኢትዮጵያና ሶማሊያ መካከል ለተፈጠረው ልዩነት የንግግር ጠረጴዛን ማሰናኘቷ በምስራቅ አውሮፓው ጦርነትም ንግግሮችን መምራቷ የቅርብ ጊዜ ስኬቶቿ ናቸው። እንዲህ ያለው ከሁሉም ሀገራት ጋር ጸቧንም ወዳጅነቷንም ሳታከር በድርብቡ መያዟ ለከፋ ሁሉ መጠጊያ አድርጓታል። በዚህ ጊዜ ከአውሮፓ ሀገራት ውጭ ያላትን የንግድ ትብብር ብንመለከት እየፈረጠመ የመጣ ሆኖ እናገኘዋለን። ለአብነት በአውሮፓውያኑ 2002 ሩሲያና ቻይናን ጨምሮ ካሉ የእስያ ሀገራት ጋር የነበራት የንግድ ልውውጥ ከአውሮፓ ህብረት አባል ሀገራት ጋር ከነበራት ጋር በንጽጽር ብንመለከተው ከግማሽ ያነስ የደረሰ ሆኖ እናገኘዋለን። ከሁለት አስርተ ዓመታት ወዲህ በአሁኑ ሰዓት ግን አንካራ ከእስያ ሀገራት ጋር ያላት የንግድ ልውውጥ ከአውሮፓ ህብረት አባል ሀገራት ጋር ካላት በልጦ ይገኛል። ከአፍሪካ ሀገራት ጋር ያላት የንግድ ልውውጥም በአውሮፓውያኑ 2014 ከነበረው 212 ቢሊየን ዶላር በ2024 ወደ 333 ቢሊየን ዶላር ተሻግሯል። በውጭ ግንኙነትም ቢሆን በአውሮፓውያኑ 202 የነበሯትን ቢሊዮን 12 ኤምባሲዎች ቁጥር ጨምራ በ2022 44 ታድርሳለች አድርሳለች የመከላከያ ኢንዱስትሪዋም በዓለማችን ፈርጣማ ጡንቻ ካላቸው ኢንዱስትሪዎች ተርታ የተሰለፈ ነው ማለት ይቻላል። ከቅርብ ጊዜያት ወዲህ የቱርክ ድሮን ያልበረረበት ግጭት አለ ማለት ያዳግታል። ከሊቢያ እስከ ሶሪያ፣ ከናጋርኖ ካራባክ እስከ ዩክሬን ሜዲን ቱርኪ የሚል ልጥፍ ያለባቸው ሰው አልባ አውሮፕላኖች በአንድም ሆነ በሌላ ጥቅም ላይ ውለዋል። የዲፌንስ ፖስት ዘገ ዘገባ እንዳመላከተው ይህ የቱርክ የጦር መሳሪያ ንግድ ከ30 በላይ ሀገራት ጋር የተሳሰረ ነው። በአውሮፓውያኑ 2024 የቱርክ ጠቅላላ የመከላከያና ኤሮስፔስ የውጭ ንግድ ገቢ 72 ቢሊየን ዶላር መድረሱ ደግሞ ለዚህ አስረጂ መሆን ይችላል። ይህም ሀገሪቱ ከዓለማችን ባለ ግዙፍ ኢኮኖሚ ተርታ እንድትሰለፍ የዓለም ሀገራት ሊጠሏትና ሊወዷት እንጂ ሊያኮርፏትና ዞር በይ ሊሏት እንዳይችሉ አድርጓል አድርጓል። እንዲህ ካለው የቱርክ ጫንቃ ማውጣት ጀርባ ታዲያ ፕላኔታችን ወደ መልቲ ፖላር ሁለገብ የዓለም ስርዓት ሽግግር ላይ መሆኗ፣ እንዲሁም የአንካራው መንግስት ለሽርክናው ወደ ግራም ወደ ቀኝም ለመሄድ ከመሃልም ለመቆም የጥቅም ስሌትን ቀድሞ መስራቱ የአንበሳውን ድርሻ ይወስዳል። የሐማስ ታጣቂዎችና አመራሮች ይገኛሉ በሚል ነዋሪዎች አካባቢውን ለቀው እንዲወጡ ጥሪ ማቅረቧን ተከትሎ በፈጸመችው የአየር ላይ ጥቃት ከትላንት እኩለ ሌሊት ጀምሮ እስካሁን ድረስ ከ60 በላይ ሰዎች መገደላቸውም እየተነገረ ይገኛል። የቢቢሲ መረጃ እንደሚያሳየው ከሆነም የእስራኤል ጦር በአንድ ሌሊት በጋዛ ላይ ባደረሰው የአየር ድብደባ በአንድ ሰዓት ውስጥ ብቻ ቢያንስ 38 ፍልስጤማውያን መገደላቸውን ይፋ አድርጓል። በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ባወጣው መረጃ ደግሞ የእስራኤል ጦር ሌሊቱን በጋዛ ላይ በወሰደው ጥቃት ትምህርት ቤቶችና የስደተኞች መኖ መኖሪያ ካምፖች ጉዳት ደርሶባቸዋል ታዲያ ይህን ተከትሎ የብሪታንያ ፈረንሳይና ካናዳ መሪዎች እስራኤል እየፈጸመች የሚገኘው ኢሰባዊ ተግባር ሊቆም ይገባልን በማለት ላይ ናቸው ይህ ካልሆነ ግን ሀገራቱ በእስራኤል ላይ እርምጃ ለመውሰድ ማቀዳቸውንም አስታውቋል የሶስቱ ሀገራት መግለጫ የኔታንያውን አዲስ የግዛት ማስፋፋት እቅድን የሚቃወምና ውድቅ የሚያደርግ ስለመሆኑም ተነግሯል መንግስታቱ በአንድ ላይ የእስራኤል ወታደር ጦር በጋዛ መስፋፋቱን አጥብቀን እንቃወማለን በሰው ልጆች ላይ እየደረሰ ያለውን ስቃይ ከዚህ በላይ ልንታገስ አይገባም ሲሉም ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥሪ አቅርበዋል። ይህንን ኢሰብአዊ ተግባር አለም አቀፍ ማህበረሰብም በዝምታ እያየ ሊያልፎ አይገባም ብለዋል። ሀገራቱ ይህንን ይበሉ እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥሪውን ውድቅ በማድረግ ጥቃቱን ለማስፋፋት ደፋ ቀና በማለት ላይ ናቸው። ይባስ ብለው መባዲስ ውቅዳቸው እስራኤል ጋዛን ሙሉ በሙሉ ለመቆጣጠር ያላትን ጉልበት እየተጠቀመች ስለመሆኑ አምነው የተናገሩት ኔታንያሁ በሐማስ የታገቱት እስራኤላውያን እንዲፈቱ የሚጠይቁ ሲሆን በጥቅምት ሰባት ከተፈጸመው አስከፊ ጥቃት በኋላ የእስራኤል መንግስት እስራኤላውያንን ከሽብር ብርተኝነት የመከላከል መብት አለው። ይህንንም እርምጃ በሃማስ የታጣቂ ቡድን ላይ እየወሰዱት እንደሚገኝም ነው በመግለጽ ላይ የሚገኙት። ለ18 ወራት በሃማስና እስራኤል ጦር መካከል ተባብሶ በዘለቀው ጦርነት እስካሁን በሚሊዮኖች የሚቆጠሩ ዜጎች ለረሀብ ተዳርገዋል። በቀን ከአንድ ምግብ በታች ያነሰ እየተመገቡ እንደሚገኝም ነው የአለም የጤና ድርጅት በመግለጽ ላይ የሚገኘው። ኔታንያው አነስተኛ ብለው በጠሩት የምግብ ድጋፍ ወደ ጋዛ እንዲገባ ቢፈቅዱም ይህ የምግብ አቅርቦት ግን ከሚፈለገው አንጻር ሙሉ በሙሉ በቂ አይደለም በማለት ላይ ነው የፈረንሳይ የብሪቴንና የካናዳ መንግስታቶች በመግለጽ ላይ የሚገኙት ኔታንያው ይህንን የአገራቱን ወቀሳና የተኩስ አቁም ጥሪን ተከትሎ በለንደን ኦታዎና ፓሪስ ያሉ መሪዎች በጥቅምት ሰባት በሐማስ ታጣቂዎች በኩል በእስራኤል ላይ እየደረሰው ጥቃት ምንማቸው አይደለም ጭራሽ ብለው ትልቅ ሽልማት እያበረከቱላቸው ነው በማለት የዚህ አይነቱን መሰል አሰቃቂ ድርጊቶችን እያበረታቱ ናቸው ሲሉም ምላሽ ሰጥቷል። እንደ እርሳቸው ገለጻም ሀማስ ታጋቾችን ከመለሰ ጦር መሳሪያ ካስቀመጠና መሪዎቹ ወደ ግዞት እንዲሄዱ ከተስማማ እንዲሁም ጋዛ ከወታደራዊ እንቅስቃሴ ኃይል ነጻ ከወጣች ጦርነቱ ሊያበቃ እንደሚችልም ጠቁመዋል። የትኛውም አገር ከዚህ ያነሰ ድርድር ሊያቀርብ አይችልም። እስራኤል የሚያደረገችው ይህንን ነው። እየወሰደች የሚገኘው ዘመቻም ሐማስ እነዚህን መደራደሪያ መንገዶች ስላልተቀበለ በአፈሙዝ ገፍተንበታል ሲሉም ኔታንያሁ ተናግረዋል። ከሰሞኑ እንኳን ጠቅላይ ሚኒስትር ኔታንያሁ በጋዛ እየወሰዱት የሚገኘውን ወረራ ተከትሎ የአረብ ሊግ ሀገራት መሪዎች የእስራኤልን ተግባር እየነቀፉት ሲሆን፣ አሁን ደግሞ ብሪታንያ፣ ፈረንሳይና የካናዳ መንግስታት ያቀረቡትን የተኩስ አቁም ጥሪ ለ ጋዛ መፍትሄ የሚያመጣ ነው ሲሉ በርካታ የፖለቲካ ተንታኞች በመግለጽ ላይ ናቸው። ሆኖም ጠቅላይ ሚኒስትር ኔታንያሁ ይህንን የሀገራቱን ጥሪ ለመቀበል ዝግጁ የሆኑ አይመስልም። በጦር ወንጀሎችና በሰው ልጆች ላይ በተፈጸሙ ወንጀሎች በዓለም አቀፍ የወንጀለኞች ፍርድ ቤት ትዕዛዝ የሚፈለጉት ኔታንያሁ ፀረ ሴሜቲክ ሲሉ የሚቀርብባቸውን ነቀፌታም በመግለጽ ላይ ናቸው። ሆኖም ግን ከሐማስ በኩል ከእስራኤል ጋር በጠረጴዛ ዙሪያ ለመደራደር ፍላጎት እንዳለው እየተነገረ ይገኛል። በአውሮፓ ሕብረትና በእንግሊዝ መካከል በተካሄደው የለንደኑ ጉባኤ ላይ የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ በጋዛ የተከሰተውን የሰብአዊ ቀውስ ዓለም አቀፍ ሕግ በተደራጀ መልኩ እየተጣሰ ያለበት ስለመሆኑ በግልጽ ማሳያ ነው ብለዋል። በአንድ ሕዝብ ላይም ተመጣጣኝ ያልሆነ ወታደራዊ ኃይል የሚፈጸምበት አሳዛኝ ክስተት ነው ሲሉም ተደምጠዋል። ለሰብአዊ እርዳታ ደህንነቱ የተጠበቀ ፈጣንና ያልተደናቀፈ ተደራሽነት መኖር አለበት። ይህንንም ደግሞ እስራኤል ተግባራዊ ለማድረግ ፈቃደኛ አይደለችም። በዚህም ሀገራት በእስራኤል ላይ ተመጣጣኝ እርምጃ መውሰድ ይጠበቅባቸዋልም ብለዋል።